ናይስ ናይስ! ልቀቂያት ውጪ አንቺ ልቀቂና አስለቂያት፣ አስለቂያት! ብራቮ! የስ የግልሽ ናት ጥረትና የግልሽ ናት። የስ በቃ ሮሚ መጣው ብለሽ መጣው አሸማቀሽ አው ይሄ እኮ ነው። በቃ ታዲያ አራቱ ሰንዝሪ ሶስቱ ይመታል። ማሸማቀቅ አለ ሮሚ፣ ማሸማቀቅ፣ ማሸማቀቅ። መጣው ያት መጣው አው በቃ ገቢ ነው። መጣው እያልሽ አው በቃ ገቢ ነው። ናይስ በቃ ይሄ እኮ ነው። ናይስ፣ የስ የስ። እንደ ቅድሞ አራት ዱላ ሰንዝሪ። እሺ አራት ደግሞ የስ እንደ ቅድሞ አራት ይጂ አራት አራት። የስ አዎ፣ በቃ ይሄ ነው። ናይስ። የስ የስ በቃ ይሄ ነው። ፋንታስቲክ። ጎበዝ ሮሚ፣ ጉልበት አጨርሽ፣ ሰብሰብ፣ ሪላክስ ሆነች፣ ተጫወች። ሪላክሱኝ። መጥራት መጥራት ብቻ። አዎ፣ በቃ ዱላ ዝም ብለሽ አስቻት፣ ከዛ አንቺ ሰንዝሪ አራት

ምርጥ ነው ኮንዲሽኑ። ሽሽም ሮሚ አለ አሪፍ ነው ኮንዲሽኑ። አሁን አትግቢላት አትግቢ፣ እየጠራሻት። የስ አራት መታች ውጭ የሆነች ጥሪያት። ከዛ ናይ የስ ውጭ የሆነች ጥሪያትና ስትመጣ ቀኝሽን አስገቢላት። የስ በቃዬ፣ ይሄ ነው ናይስ። የስ የስ ብራቮ። አዙሪያት ማዞር፣ ማዞር። ሮሚ ስትመጣ ተንደርድራ በሁለቱም ጋር በሁክ ማዞር። እሽ የስ አዎ፣ በቃ አንድ ስትነኪ ሶስት ነክያት። በቃ ይሄ ነው ማዞር። በዛም ስትመጣ በዛኛው እጁሽ ስትመጣ፣ አዎ በቃ በዚህ ስትመጣ ወደ እዛ ወረሱ፣ ስትመጣ ወደ እዛ ማዞር። አዎ ማዞር ናይስ፣ የስ የስ፣ ናይስ! ሂ አረ ትዘውዘው አስለቂያት። የስ በቃ ናይስ፣ ናይስ፣ ናይስ! አዎ ማዞር፣ ማዞር። ሪንግ ጋ ስመጣ ኮርነር ስርስ ገባ አዙሪያት። አዎ በቃ ወረዚኛው ደሞ ናይስ። ጠብቂያ ግን ናይስ ማዞር፣ የስ በቃ ይሄ ነው እኮ የስ፣ ናይስ ናይስ። ወደ ኮርነር ነው የምታስጠቂያት፣ አየ የዛ ጋ አዙሪያት። ስትጠጋ ኮርነር ጋር ጋ ስትመጣት አዞሪያት አለች። ማዞር አሁን ማዞር አዙሪያ ቀይረት። የስ አዎ ይሄ እኮ ነው በቃ። ማዞር አሁን ማዞር ማዞር የስ ጠብቂያትና፣ ኮርነር ስር ስትገቢ ታዞሪያታለች። በፈለግሱ ለመዞር ትመቻለች። እሺ እሱ ጋር ፍለፊት ሰንዝሪ፣ ፍለፊት ቀጥታ እስትሬት ይሁን ዱላሽ። እስትሬት እስትሬት፣ አዎ እስትሬት። በቃ ቀኝ ግራ እንደሆኑ ቀኝ ግራሽ ይገባል። ቀኝ ግራሽ ይገባልሽ። ማዞር፣ ማዞር። ሮሚ ማዞር፣ ማዞር፣ ማዞር። ኮርነር ስር አዙሪ ው በቃ ሮሚ ቀይን ግራሽ ናይስ ነው ናይስ። ብራ ብራ ሮሚ ቀይን ግራሽ በጣም አሪፍ ነው። ልክ ኮርነር ስር ስትመጣ ነው ታዞሪያት። እሺ አዛ መሀል ሜዳ ላይ አታዙሪያት፣ ኮርነርስር አሁን በጣም ሪላክስ ሆነሽ፣ በጣም ሪላክስ በቃ አሁን ሪላክስ ሆነሽ ነው የምትጮቹ፣ እያሰብሽ በደምብ። ሮሚ ሮሚ በጣም ሪላክስ ሻውን፣ ሪላክስ ሆነሽ አሁን በጣም ሪላክስ ሆነሽ ሪላክስ ሁኚ አሁን ልትደባደበች ስለሆነ በደምብ አው ሪላክስ ሆነሽ የስ ማዞር ብቻ ማዞር በዚህ በዛ በቀኝ በግር አዙርያት አው ናይስ ጎበዝ አሮሚ እያት እያት አትደባደቢያት እሺ አትደባደቢ ማዞር ብቻ ተንደርድራ ነው የምንመጣው ማዞር ስመጣ ዞር። አዎ ይሄ በቃ ተንደርድራ ስመጣ ሪላክስ ሆነሽ፣ ሪላክስ በቃ ሪላክስኝ። በቃ ናይስ፣ ሪላክስ ይሄ ነው በቃ። ስመጣ ማዞር፣ እየነካሻት ግን፣ እየነካሻት ሳትነቂ አይደለም፣ እየነካሽ ሪላክስኝ፣ ግን እየነካሽ፣ በቃ መንካት ብቻ። አዎ ስትነቂያት ምንም አታስብም፣ መንካት በሁለቱም በዛም በዚህም መንካት። ሪላክስ አዎ፣ በቃ ናይስ ናይስ በቃ ዞር ስትመሳዘው ዞር ሪላክሱኝ እና ተጮች አሁን በቃ ዘና ሪላክስ አዎ በቃ በደንብ ሪላክሱኝ እየነካሻት ግን እሺ ንክያት ንኪያት ጃምፕሽ እንዳያርፍ መንካት አዎ መንካ አዎ በቃ እንደዚህ ናይስ በቃ ሪላክስ ሪላክስ ራስሽን ዘና አርጊው ራስሽን ናይስ የስ በቃ ነካ መንካት ግን እንዳይቆም እየነካሻት መንካት መንካ አዎ መንካት ናይስ

ናይስ ሮሚ፣ አንደኛ ብራቦ። በቃ ይሄ ነው። ሪላክስ ሆነሽ። ጃምፕሽ ግን አይቁም። ነካ ነካ ትምጣ፣ እሷ ትምጣ፣ ከዛ ቀኝ። በማል በማል፣ ቀኝ ሽሽ። ሳብ ሳብ ሳብ፣ ትንሽ ሳብ ወደኋላ፣ ከዛ ቀኝ። ያው ይሄ እኮ ነው በቃ። ናይስ ወንደርፉል ሮሚ። ያስ ይሄ ነው በቃ። ነካ ነካ፣ ዞር። ያስ ሪላክስ፣ በጣም ሞር ሪላክስ፣ የስ ዘና፣ ናይስ። በቃ ሪላክስ፣ ስቶኝባት፣ ግራ ይገባታል። ሪላክሱኝ፣ የስ፣ አዎ፣ በቃ ሪላክስ ሆነች። ናይስ፣ ጃምፕች ግን ነካ መንካት፣ ስትነቂያት ግራ ይገባታል። አዎ፣ አዎ፣ አዎ፣ ሮሚ፣ ነካ ጃምፕች፣ አይረፍ፣ ነካ ነካ ነካ፣ በማል ቀኝ፣ ነካ አድርጊና ቀኝ ሳብ፣ አዎ በቃ።

ትች ያለሽ አንደኛ አምስት ዜሮ ናይሮቢ ነው። አምስት ዜሮ ከዛ በላይም ቢኖር ይገጭሻል።